ሌት በአሁን ሰዓት ከብሩክ መለሄቴ በጣም ቆጭቶኛል፣ ደስታ ርቆኛል እያለች ትገኛለች ማለት ነው። ኤፍራታም አንቺ እኮ ደስታና ክብረ ሞገስሽ የራቀው ብሩክን ተፈታሽ ነው። ያኔ እኮ ግርማ ሞገስ ነበረሽ፣ አሁን በጣም ቀለሻል። ትዳር ማለት መከበሪያሽ ነበር እያለች ትገኛለች ማለት ነው እና አሁን ላይ ዝናን ጠበቅ አድርጌ መያዝ ነው ያለብኝ። በዚህ ላይ ደግሞ ሉላ ዝናን ጥላው ሄዳለች። ስለዚህ ዝና ሀብታም ነው፣ በዚህ ላይ ጀግና ነው። እኔ ብገባ ዝናን ልኩን አሳየዋለሁ እያሌ ትገኛለች ማለት ነው። ማህሌት ዝና፣ ኤፍራታ ዝና ጥሩ ሰው አይደለም፣ ክፉ ነው፣ ኃይለኛ ነው እያለቻት ነው እና እኔ ወንዶችን እንዴት አርጌ በቁጥጥሬ ስር እና በብልሃት እንደሚይዝ አውቃለሁ ግን አሁን እሱን ሄጄ ማማለል አለብኝ ብላ ወደ ቤቱም ገብታ ነበረ። እንግዲህ በገባችበት ሰዓት ስለ ድሮ ዝና እድገቱ እና ሉላን እንዴት እንዳገኛትም ጠይቃው ነበረ። በመጨረሻ ግን ሉላ ከሞገስ ጋራ እየተዝናናች እና እየተደሰተች ነው። ስለዚህ እኔም አንተን ላስደስትህ ባለችው ሰዓት ዝና ማህሌትን በጥፊ ይመቷታል ማለት ነው። በጣም ነው የሚያሳዝነው። ማህሌት ክብርሽንም ትዳርሽንም ፈተሽ እንዲህ ከማንም ጋራ መንዘላዘል መርጣለች። ብሩክ አሁን ድጋሜ ብትወለድም እንደማያገባት ኤፍራታ እህቷ ቁርጧን ነግራታለች ማለት ነው እዛ ጋር ደግሞ ስንሄድ ሞገስና ሉላ አንድ ክፍል ውስጥ ነው ያሉት። እንግዲህ ወረቀቶ ጽፎ ሰጥቷታል። እሷም አንብባ ከንፈሯን ከንፈሩን እንድትሰመው ነበረ። ከንፈር ክም መሳም እችላለሁ፣ ሌላ ግንኙነት ግን ማድረግ አንችልም። እንዳትረሳ እኔ በአሁኑ ሰዓት የዝና የህግ ሚስቱ ነኝ። እኔ የምድራዊን ህግ አልፈራም የሰማይ ቤቴን ስለምፈራ የነፍስ አባቴን አምጥቼ ለሳቸው ሁሉንም ነግሬ ከሀገር መውጣት አለብን። በነፃነት ነው ከአንተ ጋራ ሁሉንም ነገር ማድረግ የምፈልገው እያለች ትገኛለች። ቅድስት በጣም ደስ ብሏታል። ብሩክ ሰሞኑን ወደ ኢትዮጵያ እንደሚገባ ስለነገራት ይሄ ሚስጥር ነው። ስለ ምሳሌ መዳን አለመዳን አልነገረኝም ግን በሰላም እንደሚመጡ ግን ነግሮኛል ብላ ለዳጣ ነግራታለች ማለት ነው። ዳጣዬም በጣም ተደስታለች እላችኋለሁ። እንግዲህ ሁላችሁም ሀሳባችሁን ላይ እያልኩኝ ሰላም እንዴት አላችሁ የውድ ተመልካቾቼ በመላ ዓለም የምትገኙ ኢትዮጵያንም ኤርትራውያንም ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ ሰብስክራይብ ላይክ አርጉ። ለነባሮች በቅንነት መታችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ፈጣሪ ያክብራችሁ እላለሁኝ። ወጥቶ ከመቅረት፣ ከድንገተኛ ሞት የሰውረን። የሰውራችሁ ፍቅር፣ ደስታ ቤታችሁ ግባዘ፣ ችግር አይንካችሁ እያልኩኝ ክፋትና ተንኮል የማይሰለቻት ወይዘሮ ማህሌት አሁን ላይ በፀፀት እየሞተ ትገኛለች ማለት ነው። እሱም የተፀፀተችበት ነገር ምንድን ነው ነገሮችን ስታስብ ከፍ ላለው ስትል ሁሌም ዝቅ እያለች ነው ያለችው። አሁን ላይ ስህተት እየሰራች እንደሆነ እስካሁን በብሩክ ላይ ያረገችው ግፍና መከራ ስህተት እንደሆነ ገብቷት ለኤፍራታ እየነገረቻት ነበረ። ኤፍራታም አው ማህሌት፣ በፊት እኮ በትዳር እያለሽ በጣም ግርማ ሞገስ ያለሽ ነበረ፣ አሁን ግን በጣም ቀለሻል ብትላትም አዎ እኔም እሱ ነው እየተሰማኝ ያለው። ያኔ እኮ ብሩክ ጋር ሆኜ በጣም ደስተኛ ነኝ። ከእንቅልፍ የራሱ ስነሳ ጠዋት ላይ የማየው ደስታ እንጂ ሀዘንና ችግር አይደለም። አሁን እኮ ሲመሽ ሲነጋ፣ ሁሌ ሀሳብና ጭንቀት ነው። ይሄ ነገር ሆነ ወይ ተሳካ ወይ አልሆነ ወይ እያልኩኝ ስለዚህ ደግሞ ጥፋቴን አመኛለሁ ብላት ነበረ ጅብ ታለፈ ውሻ ጮኸ ነው ነገሩ። አሁን ድጋሜ ወልደሽ ብትመጭለትም ብሩክ አይፈልግሽም ብላታለች ማለት ነው። እንግዲህ ቅድስትን አግብቶ ለሰርጉ ብቻ እንዳይጠራን ነው የምፈራው። እያሌ ትገኛለች ማለት ነው። ኤፍራታ ኤፍራታ እውነቱን ነግራታለች እንግዲህ አሁን ማረግ ያለብሽ ዝናን ጠበቅ አርገሽ መያዝ ነው ብትላትም ዝና እኮ ሉላ አለች ግን በአሁኑ ሰዓት እቤት ስለሌለች፣ ስለዚህ እሱን ጠበቅ አድርጌ መያዝ ነው። ቤቱን በስሜት አደረገልኝ እኔ ፈለገውን አገባለሁኝ፣ አለበለዚያ ግን የሚያገባኝም የለም እያለች አሁንም ለራሷ እየተጨነቀ ትገኛለች ማለት ነው። እና እንዳለችውም ቀጥ ብላ ወደ ዝና ቤት ሄዳለች። ዝናም ባያ ጊዜ ቅርታ ምን ልትሆኝ ነው በማታ የመጣሽው? ብሎ እሷም እንዴት እንደሆንክ እና ባዶ ቤት ውስጥ ብቻ ክን ተጨንቀክ ስላየሁክ ለአጽናናክ ነው ነበር ያለችው እድገ ስለ እድገ ትግስቲ ንገረኝ ብትለውም እኔ አባቴ ኃይለኛ ስለነበረ በዱላ ነው ያደግኩት ውጭ ላይ ተመትቼ እንድመጣ አይፈልግም መትቼ እንጂ ብሏታል እሺ ስለ ፍቅር ግንኙነትክም ብትለው ከሉላ ውጪ ምንም አይነት ሴት እንደማያውቅ አሁን ላይ እኔ ሉላን ሳላናግራት አባዬ የነበረ ለሰርግ እንዲዘጋጁ የነገርኩት ፣ ስለዚህ ከሞገስ መንጭቄ ነው ያገባኋት ብሎ ነግሯታል ማለት ነው። እና ማህሌት በጣም በመደነቅ በቃ እሷኮ ከሞገስ ጋር እየተዝናናች የተደሰተኝ ነው፣ አንተም ና እንደሰት ባለችው ሰዓት ነበረ እጁን ይዛ ወደ ገለዋ ስታመጣ የተመታችው ማለት ነው። ይህ ሁሉ ክብር እና ዝና እንግዲህ የማህሌት ከብሩክ ቤት ተወጣች፣ ክብሯን አታለች ማለት ነው። ይህም በጣም ነው የሚያሳዝነው እንደ ሴትነት ማለት ነው። ወደ ሉላ ስንመለስ ሉላና ሞገስ አንድ ቤት ናቸው ያሉት በአሁኑ ሰዓት። ሞገስ ቀደም ብሎ የዝናን ተንኮል ስለሚያውቅ እናቱን አዲስ አበባ አስወጥቶ ሌላ ቦታ ነው ያለች ማለት ነው። ስለዚህ ማንንም ማግኘት አይችልም። ሆኖም ግን ሞገስን የሚከታተል ሰው ቢልክም ያም ሰው ታልወደደችክ እኮ በግድና በጉልበት የምታመጣው ነገር የለም በፍቅር ነው እንጂ ተዋ፣ ትሂድ፣ በነጻነት ትኖር ብትል ቢለውም ዝና እንዴት ይሄን ቃል ትናገራለክ? ታልተገኙ ግን ምን አይነት ዋጋ እንደምትከፍል አውቃለሁ። እኔ የምፈልገው የሉላን እጅ ይዤ የሞገስ መቃብር ላይ እንድትቆም ነው እያለ እየፎከረ ይገኛል። አይሳካልክም ማለት እፈልጋለሁ። አንተም የመሀሌት ቢጤ ውርደታም ነህ ማለት ነው። ቅድስት በጣም ደስ ብሏታል። ለምን ብሩክ ደውሎላት ሰሞኑን ወደ ኢትዮጵያ እንደሚገቡ ነግሯታል። ይሄም ሚስጥር ነው ብላ ለዳጣ ነግራት ነበረ። ዳጣ ነጻነቷ፣ ግልጽነቷ፣ የዋህነቷ በጣም ይመቸኛል ማለት ነው። እና እንግዲህ ሶፋው ላይ እግሯን ሰቅላ ከነጫማው ብትቀመጥም ቅድስትም ምንድን ነው ዳጣ? እኔ ስንት መከራ አይቼው ለቡላለው፣ አንቺ ግን ከነጫማሽ ትወጫለሽ ብላታለች። አጸዳልሻለሁ እኔ እኮ ሳጸዳ ሶፋውንም ገልብጬ ነው ብላ አስቃታለች ማለት ነው። እና ዝና በአሁን ሰዓት እንግዲህ ከሉላ ጋር የፍቅር ግንኙነት ለመጀመር ቢቸኩልም ሉላ አሁን አይደለም። ማወቅ ያለብክ እኔ የዝና የሰማንያ ሚስቱ ነኝ። ስለዚህ እኔ የምፈራው የምድራዊውን ሳይሆን የሰማዩ ቤትን ፈራለሁኝ። ከአንተ ጋር ደግሞ በነፃነት ነው መገናኘት የምፈልገው። እሱም የሚሆነው አንድ ነፍስ አባት አምጥቼ ሁሉንም ነገር መናገር እና ከሀገር መውጣት ነው እያለችው ትገኛለች። ሞገስ በጣም ያሳሰበው በአሁን ሰዓት ንብረቱም ስለታገደ፣ ይሄን ሁሉ አንቺ ከሄድሽ በኋላ ብር አገኘው ሀብታም ሆንኩ። ለምን ሳትበቀለኝ ታዲያ ሀብታም ተሆንክ? ብላው ነበረ አንቺን ሳይሆን መበቀል የፈለግኩት ሌሎች ሴቶችን ተበቅያለሁኝ፣ ንገረኝ እስኪ ነበር ያለችው ሉላም ማለት ነው። ሞገስም ይሄ ጉዳይ ላንቺ አሁን አይጠቅምሽም እያላት ይገኛል። ስለዚህ ተረጋጋ ሞገስ፣ ምንም ነገር ማድረግ አንፈልግም፣ ነፃነት መጀመሪያ ይኑረኝ እያለች ነው ማለት ነው እንግዲህ ወደ ዝና እንደማትመለስና ሞገስ አሁንም ቢሆን መስዋዕትነት እንደሚከፍልላት ነግሯታል። ዝና ግን ያለ ሉላ መኖር አልችልም ተኝቼም ራሱ ሞገስ ነው የሚያሳስበኝ እያለ እየተንቦቀቦቀ ይገኛል ማለት ነው በጣም ነው የሚያ